እንከፍላለን። አሁን ያለንበትን ቦታ መናገር አግባባ አይሆንም። በሚገርም ሁኔታ ጠላት እየተደመሰሰ ያለበት እየተወቀጠ ያለበት የሚገርም ቦታ ነው። የሚገርም እያለቀሱ ያሉበት እየየ እያሉ ያሉበት ጀግናው መከላከያችን፣ ጀግናው ፋናችን፣ ጀግናው ልዩ ኃይላችን፣ ሁሉም የጸጥታ ጀግናው ሚሊሻችን ጀግንነቱን እያሳየ ያለበት ወንድ እየተፈተነ ያለበት ቦታ ላይ እንገኛለን ውዶች። ለሀገር የሚከፈል ዋጋ ሁሉ ሁሉም ብንሞት እንኳን አግባብ ነው። ኢትዮጵያ ታሸንፋለች።